ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ ረቡዕና ዓርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍት ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አስኮ ጌታሁንና ሌሎችም ታሪኮች ሲል ጃርሶ ሞትባይኖር ኪሩቤል በ1992 ዓ ም በሜጋ አሳታሚ ድርጅት በኩል ያሳተመው መጽሐፍ ውስጥ ያገኘነውን አስኮ ጌታ ሁን የተሰኘውን ዘመን አይሽሬ አጭር የልብ ወለድ ሥራውን እነሆ ለእናንተ። የሚገርመው ነገር አስኮ ጌታ ሁንን አንዴ አይቶ መልኩን ለሰሞናት ከአይነ ሕሊና ማጥፋት አለመቻሉ የሚያስደነግጥ የሚሰቀጥጥና ለአንዳንዱም የሚያሳዝን ገጽ ያለው ሰው ነው። ይህን ፊቱን ከተመለከቱት አእምሮ ውስጥ ብቻ ሳይሆን ፊትም ላይ ተቀርጾ ይቀራል። በአንዳች አጋጣሚ ተመልክተውት ሲያበቁ ፊታቸውን በፍራቻ የሚደባብሱ ጥቂት አይደሉም። በግድ መጥቶ ፊት ላይ የሚተሻሽና ቅሪተ አካሉን የሚተው ገጽ ነው። የአስኮ ጌታሁን ፊት የሸበተ አሮጌ ጉቶ ላይ የሰው መልክ የተቀረጸበት ይመስላል። አንድ አይኑ ለብቻዋ ሞታለች። ብርሃን አልተሳናትም ግን ሞታለች ብይ ትመስላለች። ጠጠር ትመስላለች። አይነ ስቡ በበለዘ ጥቁር ሰማያዊ ሲከበብ ሽፋሽፍቱን ባንቀሳቀሰ ቁጥር የምትላወስ እንሽላሊት የመሰለች ጠባሳ ከግንባሩ ወደ አይነ ቆቡ ተጋድማለች። የፊቱን መጨማደድ ከላይ የተጠቀሰው አሮጌ ጉቶ በበቂ ሁኔታ ይገልጸዋል። ፀጉሩ እንደ ሙጃ ቀጥ ብሎ ከመቆሙ በላይ እውስጡ ተባዮችን ትተን የዳቦ ፍርፋሪ አሸዋ የፀጉር ማስያዣና አንዳንዴም አንድ ሳንቲም ይኖርበታል። ከአገጩም የሚወርደው ባለ አንድ ግምድ ፍየል ጢም እንዲጎተት የተፈጠረ ጥንታ አካሉ እንጂ ከጊዜ በኋላ አቀምቅሞ ቸፍርጎ የተገመደ ፀጉር አይመስልም። ቁመናው ረጅም ነው። ከወገቡ በላይ ያለው አካል አለመመጣጠኑን ቢያሳይም የፊቱን ዳንዳች መርዘም ሸፍኖታል። ጫማ ሰፊ ሆኖ እንዴት ባዶግሩን እግሩን ይሄዳል በሚለው መታበል ከቶም ከእግሩ የአንድ እግር ጫማ አይጠፋም። ይሄ ማለት የቀኝ ቀኝ ላይ ይውላል ማለት አይደለም። ግን የግራም ቀኝ ላይ ቢውል አንድ እግር ጫማ ለመኖሩ ያህል አለ ማለት ነው። አስኮ የሚኖረው ተክለ ሃይማኖት አካባቢ ነው። ቀደም ብሎም የደብረ አለቃው ካቃቢቶቹ ጋር ባነሱት አንቧጋሮ ተባረረ እንጂ መቃኝ ውስጥ ጥቂት ለማይባል ጊዜ አድሯል። እያደረ አካባቢው ሕዝብ ለምዶት የሰፈሩ ሕፃናት አሹፈውበት። እንደ ጥጃ በመሸ በየፖሊስ ጣቢያው ታስሮ ካበቃ በኋላ ዛሬ አስኮ ለሰፈሩ ሕዝብ የአውራ ጎዳና ባለሥልጣን ጥሎት እንደሄደ የሬንጅ በርሜል ያህል እንኳን ለአይን አይቆረቁርም። እሱ ግን አገር ሰለቸኝ ይላል። አገርም እሱን እንደ ሰለቸው አያስብም። እንዳበደ ባህታዊ ድንጋይ ካናቱ ጭኖ እግዜሬ ሰውን ልጅ ሲፈጥር ለጭቃ ማብኪያ ሰባት ባልዲ ውሃ ያቀበልኩኔ ነኝ ከፈለጋችሁ ሰማይ ቤት ስትገቡ አቡነ ገብረ መንፈስ ቅዱስን ጠይቁ እማኜ ናቸው ሲል አስተዋይነኛ ያለ ጭንቅላቱን ይነቀንቃል። ስላቁ የነካቸው ኮስተር ይላሉ። ሕፃናትም እንደተጠመደ አውሬ ይዞሩታል። ይህ ሰው ህብረተሰብ ወፈፌ፣ አውቋበድ፣ ንክና ሌሎችም ከሚላቸው አንዱ ነው። አንዳንዴ ከዛጉት ጥርሶቹ ተስፈት ልከው የሚወጡ ቃላት አጥንት ሰብረው ከመዝለቃቸውም አስባለሁ ያለን አእምሮ ለቀናት ወጥረውት ያቆያሉ ስለዚህም በሙሉ እብድ ሊለው የቻለ ሰው አልነበረም። በዚህም ላይ ደግሞ ምክር እንደገባው ሰው አንድ ሳምንት ሰጥ ለጥ ብሎ ባሮጌ ጃንጥላ በተገጠመች መጠለያው ስር ጫማ ስፌቱን ይያያዟል። ጫማ ለማሰፋት የሚመጡትን ሰፈርተኞች ከነፃ በላይ እሱም እንደሚለው ለሚስማር መግዣ ብቻ ነው የሚያስከፍላቸው። እናም አስኮ ተቀምጧል ከተባለ ሰልፉ አጭር አይደለም። ፊታቸውን አዙረው ጫማ የሚሰጡት በኃይለኛ ጉንፋን አሳበው ደፋ ደፋ የሚሉት መልኩን ላለማየት እንደሆነ ያውቃል። ባለ አስራ ሁለት ሳንቲም የሚስማር ውጬ ደረቴን ወጥሮታል ሲል በድንጋጤ ቀና ብለው ቢያዩ ያችን ሙት ዓይኑን ያበራባቸዋል። ይህ ሰው ንብረትና ሀብታለኝ ብሎ አስበዋል። ከዋናው ባንክ ቅርንጫፍ፣ ከሰላም ምግብ ቤት፣ ከኦስማን የሕንፃ መሣሪያ አስመጪዎች ከአጅብ ቤንዚል ማድያና ከተቀሩትም አገሩን ያጨናነቁ የገቢ ምንጮቹ ሳያዛነፍ አርብ አርብ ከሰዓት በኋላ ደረሰኙን ይዞ ሄድና በቀጥታ ወደ መደገፊያው ስፍራ በመጠጋት ጤና ይስጥልኝ ባልደረቦች፣ እስቲ ከገቢ ወጪ እንተሳሰብ። ቅርንጫፍ ጸሐፊው ንገርልኝ፣ አስኮ ጌታሁን መጥቷል ብለህ ይላል። ቀደም ሲል ብዙ ጊዜ ታስሮ ተፈታ። በኋላ ላይ ግን የባንክ ሠራተኞች የጫት መግዣ ሰጥተው ደረሰኙን ፈርመው ሲሸኙት ባለ ሆቴል ቤቶች ራት አብልተው ይለቁታል። አንዳንዴ ሠራተኞቹን ንግድ በማበላሸታቸው ትርፍ በማዳከማቸው እየተቆጣ ሲሄድ አልፎ አልፎም ሁሴን መሐመድን የአቃቂው ቅርንጫፍ ሹም ያላደረኩት እንደሆን ታዘቡኝ፣ አንጀቴን ያራሰኝ ሰራተኛ ነው በማለት ለሕልሙ ንግድ የሕልም ተስፋ አልሞ ይወጣል። የሆነውን ገሃድ ለራሱ እንደፈለገው ማውራት የሚወደውና የሚችለው ሕዝብም ላስኮ ልብ ወለድ ፈጥሮለታል። የጭነት መኪኖች የነበሩት እንዴት ያለ ቱጃር ነበር መሰላችሁ? ሲል ሌላው ደግሞ በማር ንግድ የደለበ ነጋዴ ነበር፣ ዛሬ ጉድ ሆነ ይላል። ግን እውነቱን ማግኘት የሚቻለው ከራሱ ካስኮ ነበር። ታዲያ ምን ይሆናል፣ እሱም አያውቀው? ዛሬን እንደሚያስብ ነገን እንደማያልም ሁሉ ትላንትናም ጨርሶ ከአእምሮ ጠፍታለች ወታደርን ሲያስቡ አለመለዩ ልብሱ ማየት እንደማይቻል ሁሉ አስኮን አለ ረጅም ቀይ ካፖርታው ማሰብ አይሞከርም። ልብስ ሲሰፋ እንደ አስኮ ጌታሁን ካፖርት ተንቦረቀቀ ይባላል። ሲያልቅም ሲያድፍም የአስኮን ካፖርት መሰለ ይባላል። ለሱ ግን የቀን ልብሱ የሌሊት ልባሱ ነች። የዚህ ካፖርት አመጣጥ ታሪክ አለው። አንድ ማለዳ አስኮ የሲጋራ ፓኮ ከመሬት ሲለቃቅም የአንዲት ሴት ጫማ ሹል ታኮ አንዱን በስቶ ቢዝበት በሕግ አምላክ ንብረቴን ተዘረፍኩኝ ሲል ጮኸ። ባል ይሁን ወዳጅ አለየም። ድንገት ሽክ ብሎ የለበሰ ጎበዝ ደረሰ። አስኮን ለመምታት ቢቃጣው መልሶ እጅን የሚሞርድ ፊት እንዳለው አስተውሎ ስንዝሩም መለሰና በሰላሙ መንገድ ጀመረው። አንድ ዕለት ሲባል የአስኮ ጌታሁን ወሬ ሙሉውን የእብድ አለመሆኑን ያዩና ሴትና ወንድ እንደ መማከር ብለው ያደምጡት ጀመር። እናንተ ቤት አላችሁ ንብረት አላችሁ፣ ካልጠፋ አገር እዚህ ድረስ መታችሁ ከመሬት የምለቃቅመውን ባኮ እንደምትበሉት መኮሮኒ በመጫሚያችሁ ሹካ የምትወስዱብኝ ለምንድን ነው? እንደው ለመሆኑ የሰው ግፍ ገደብ የለውም ጌታ? እንደው ለነገሩ በቃኝን አልፈጠርብንም ማለት ነው። ወንድየው ተገረመ እንጂ አልራራም። ሴትዮዋ ግን ቤት ቅርጫት ውስጥ ያለውን የእናቷን አንኳቦርታ ነፍሲ ማራምጠታ ኃፍረቱን እንዲሸፍንበት ለመስጠት ታሰባትና በማግስቱ ተመልሳ ብትፈልገው አልተገኘም። ባለመደብሮቹም በምልክት ስትጠይቅ በመገረም እዚህ ሰፈር ነው የሚውለው አንድ ቦታ የሚቀመጥ ፍጡር አይደለም፣ እስቲ ወደ ጫት ተራ ፈልጉት እያሉ ተጠቃቀሱባት። አግኝታ ስሰጠው እሜትዬ አርብ ሂሳብ እንደተረከብኩኝ ከነወለዱ ከፍላለሁ ብሎ ካፖርታውን ለአንዴም ለሁሌ ማጠለቀው አንዳንዴ እኮ ሳስበው ይላላሉ ዓለም ሰፊ አፍ ሰዎች ሁሉ ጥርሶቹ አይመስሉኛል እና እኔን እያኘኩኝ ነው እዚህ መርካቶ ይሄ የሰው አሸን የሚፈላበት የሚያወጣው እጅ አቶ እንደሚንተከተክ የተጣደ ነገር ሁሉ የሚንጨረጨርበት የትርምስና ሁካታ ዓለም የመርካቶ ዓለም ውስጥ ይህ ሰው አንዲት ጥግ ይዞ በካፖርተው ተጀብኖ እንደጅብ የሚያስፈራ ጭንቅላቱን ብቅ አድርጎ ሁሉን ነገር ይቃኝ ይቃኝና ሲያበቃ ታስፈሩኛላችሁ ብሎ ይጮኋል። እዚህ የጆሮና የአፍ ደን ውስጥ የሚሰማውም የሚመልስለትም አያገኝም። ተመልሶ ይተክዛል። ታላቁ የቤተ ክርስቲያን ደውል እንደጮኸበት የፀናጽሉ ሻሻታ የቃጭሉ ድምፅ የሰው ወሬ ሁሉ ባንዴ ሲወሩት በሁለት መዳፎቹ ጭንቅላቱን ይዛል። በአጠገቡ የሚያልፍ ለአፍታ መልከት ሲል ሕፃናት ይመጡና አስኮ እንካ ይህንም ቦንዳ ብላስቲ፣ የነቡጡ ሰፈር ልጆች ብረትና ሚስማሪ ይበላል ብለው ተወራርደዋል ይሉታል። አያለቅስም። ድምፅ የለውም። እንዲሁ ብቻ ያነባል። ይህ ሰው በእርግጥ ለአካባቢው ከወደቀ ግንድ ወይም ካረጀ ውሻ የበለጠ አይከብድም። የውስጡን የስቃይ ቡጥጫ ናላ ውስጥ የሚንተከተከውን እንዲህ የሕያው ሙት ያደረገውን ነገር የሚያውቅለት የለም። ለነሱ አስኮ ጌታሁን አውቋበድ ነው ወይም ምስኪን ነው ወይም ለቤት ሕፃናት ማስፈራሪያ የሚያገለግል ምስል ነው። ሰብአዊ ህልውናውን ከአካሉ ለይተው አንዱን ብቻ በመቀበል ባስፈሪ መልኩ ወይም አስደንጋጭ ሁለመናውን ብቻ የሚያውቁትም አሉ። አስኮ ሲቀመጥ አቅመ ደካሞችና ሳንቲም ማትረፍ የሚፈልጉ ይሰልፋሉ። አጠገቡ ሲደርሱ የሱን ወሬ ለመከላከል እርስ በርሳቸው ማውራታቸው የተለመደ ነው። ሆኖም ጫማ ሰፊው አስተያየት ከመስጠት ተቆጥቦ አያውቅም። እንዴት ሁለት የግራ እግር ጫማ ታደርጊያለሽ ልጄ? እግዜር በቅጦ አልፈጠረሽም ልበል ሲል ንግግሩ ሳቅም ቢገፋፋም ወሬ ላለማበራከት ሲሉ ጉንጫቸውን ባየር ነፍተው ያጎነብሳሉ። የዚህ ጫማ ጌታ ውስጡ አንዲት የታጠፈች ብር ረስቶ አግኝቻለሁና ታውቁት እንደሆነ ንገሩት። የእግሩ ቁጥሩ አርባ ሁለት ቀለሙ ጥንት ጥቁር፣ አሁን አመድ በማለት ጫማውን ለትዕይንት ብድግ ሲያደርግ ጫማውን ብቻ ከፊቱ ለይተው ለማየት ጨረር እንዳስቸገራቸው ያህል በመዳፋቸው አይነ ጥላ ያበጃሉ። እሱም ወደ ተግባሩ አቀርቅሮ ጫማውን ከትንሽ ብረት ላይ እያዟዟረ ሲቀጠቅጥ እንጉርጉሮ መሰል ነገር ይሰማል። ዜማውን አውቀዋለሁ የሚል ሰው እስካሁን ባይገኝም በቃላቱ መካከል የርኩም ሥጋ በሉኝ እድሜ ታገኝ ብለው የሚል ሐረግ ይገኝበታል። ከገጹ መከራና ስቃይ የሚነበበው ይህ ሰው የተጨማተረች ልቡን በሳጠራ ደረቱና በአሮጌ ድሪቶ ሸፍኖ ሲኖር እህ ብሎ በደሉን የጠየቀው በጄ ብሎ በቁም ነገር ያደመጠው አይገኝም። ድምፁን ግን ይሰማሉ። ጎህ ሲቀድ ከወደቀበት ተነስቶ ረጅሙን ቁመና ያንጠራራና ባለ ድምፁ ታስፈሩኛላችሁ ታስፈሩኛላችሁ እኮ ነው ምለው ሲል ያጓራል። የጠገበ ነጋዴ ቦርጩን ሲያገላብጥ፣ ሸቃጮች መንጋቱን አውቀው ለዕለት ተግባራቸው ስምሪት ፊታቸውን ሲያሻሹ፣ ቤት የለሾቹ ደግሞ በድምፁ ተረብሸው ይሄ ሰፈር ጋኔል ይህችን እንቅልፋችን እነሳን እኮ! እያሉ በየወደቁበት ይገላበጣሉ። አስኮም ሀገር ምድሩ አልቀበል እንዳለው እርኩስ መንፈስ የመንጠራው ያለቱን ለመጀመር ሁሉን ነገር በትዝብትና ፍራቻ ይቃኝና ያደራከታውን ይተፋል። ላስኮ ጌታሁን ዛሬና ነገን የሚለየው በመሃከሉ ያለው ምሽትና ሌሊት የተባለ ጨለማ ነው። አቶ ጌታሁን ፍቅረ ኢየሱስ የወይዘሮ ስህን ትምህርት ቤት ሲከፈት በመምህርነት የመቀጠር ዕድል አግኝተው ከአዲስ አበባ ወደ ደሴ ፋናቸውን ሲነቅሉ ስንቅ ለማዘጋጀት ጠብ ርግፍ ያሉት ወላጅናታቸውና ገና ረ ማለትን ምላሱ ያለመደች አንድ ልጃቸውን አስከትለው ነበር። ስራ ተጀምሮ እንደ ሰዎች ሁሉ ኑሮን ከተያያዙት በኋላ ከሥራ ባልደረቦቻቸው መግባባትን ከተማሪዎቻቸው አድናቆትንና ክብርን ለማግኘት ጊዜ አልፈጀባቸውም። እኚህ ፍርሃ እግዚአብሔር ያደረባቸው መብትና ግዴታቸውን ጠንቅቀው ያወቁ ሰው ባደሩበት በዋሉበት ሰውን በጥንቃቄና በትህትና መያዝን ሕይወት ያስተማራቸው ነበሩ። አንገታቸውን አቀርቅረው ቢሄዱም ልባቸውን ከሰው የመሰወር ባህሪ ያልፈጠረባቸው በውስጥ ሐሳባቸው የመጠመድ የሕይወትን እንቈቅልሽ አግባብ ካላቸው ወዳጆቻቸው መወያየትን እንደ ዘውትር ተግባራቸው ከያዙት ቆይተዋል። አቶ ጌታውን ፍቅረ ኢየሱስ ከራሳቸው አፍልቀው ከመጽሐፍ አጣቅሰው የሚያቀርቡት በወግና በዘዴ የቀረበ ትምህርታቸው ልብ ብሎ ያደመጠን ሁሉ እንዳሳሰበው ይኖራል። የመረረ የገረረ ባህሪዋን፣ ውስብስብ መልኳን ይሁን ብሎ የተቀበላትን ሁሉ ባለ አቅሟ የምትቀጣው ሕይወትም እኚህን ሰው በየወቅቱ መሸንቆጥና ማጋጨትን ለመጀመር አልዘገየችም። ልፈላሰፍ ይላል፣ ሁለገብ ነው፣ አፉ አያርፍም፤ የመሰሉ አስተያየቶች ከየሰቡ መሰማት ሲጀምር አቶ ጌታሁን ግን በራሳቸው በመተማመንና የልቦና ቅንነታቸውን አጥርተው ስለሚያውቁ ደንግጠው ዝም ያሉ፣ ፈርተው ያልመለሱ ሰው አልነበሩም። ከሥራ መልስ ደጃፋቸውን ሳይኮተኩቱ ካራቧቸው ዶሮዎች የታቀፈችውን ጭር ያለችውን ሳይመለከቱ ወደ ንባባቸው አይዞሩም። በሥራ ላይ የነበራቸው እምነት ብርቱ ነበርና ጫማ ሰፍተው ሳንቲም ሲሰበስቡ ከአሽር አያገር ፍደሞዛቸው አናት ታክላ ጉዳይ እንደምትሞላ ስላወቁ ነዋሪውን እስኪ ገርሞ ድረስ መስፋታቸውን ይቀጥላሉ። እጭናቸው አስገብተው ሲቀጠቅጡ ሐሳባቸው ግን የሕልውና ምንነት ከማጠንጠን አያርፍም። እናት ቤት ያፈራውን ሲያበሳስሉ ትንሹ ፍሬው ከቤት ሥራው ጋር በማሾ ብርሃን ሲታገል ኑሮን ሕይወት ብለው ተያይዘው ትቆዩ። ከጓደኛቸው ጋር የሚያደርጉት ውይይት እስከ ንጋቱ በሚዘልቅበት ወቅት እናት ስለ ማሾ ክር ማለቅ ማንገራገራቸው አልቀረም። ጨዋታ መካከል የሚስት ነገር ሲነሳ ተከዝ ማለታቸውን ያስተዋለ ጓደኛ ምክንያቱም ቢጠይቃቸው ፍሬውን እዛ ጓዳ ሂድና ጥና በማለት ካጠገባቸው አርቀው ሲያበቁ ትንሽ ትክዝ አሉና በሬ ግንባር በማታህል ማሳ መዘዝ በተነሳ የርስት ክርክር የልጅነት ሚስታቸውን የዘመን ባላንጣዎች መርዝ አብልተው እንደገደሏትና የዚህም መሪር ሐዘን ከቶም ከልባቸው ሊጠፋ ያልቻለ ነበልባል እንደሆነ አጫወቱት። ለልጃቸው ያላቸው ፍቅርም የዚሁ ጭምር ውጤት እንደሆነ ሲናገሩ ድምፃቸውን ዝግ አድርገው ነበር። ያዳመጣቸው ቻይነታቸውን አድንቆ በሐዘናቸው አዝኖ ተለያቸው። ፍሬውን ጠርተው ከጭናቸው ላይ አስቀምጠው ብርቱ ተማሪ እንዲሆን ሲመክሩት የነገሩ ድንገተኝነት ገርሞት የሕፃን ልቡ ጠየቀች። እያደር የተሰማኝ የኚህ ሰው ማንነት በጎን መታየትን ሲያስከትልባቸው አለቆቻቸውም በአጉል እምነት የታበየ ግብዝ ነው የማለትን አነጋገር በየአጋጣሚው ሳይሰነዝሩባቸው አላለፉም። አቶ ጌታሁን ለመሆኑ ሕግና ሰው የሚልን ነገር ለሕፃናት ማስተማር ምንን ለማትረፍ ይሆን? ለወሬ እንደሆነ ሀገሬው አይበቃም ሲሉ አለቅየው የተናገሩትን ለመመለስ አፋቸውን እንደከፈቱ አለቅየው ቀድሞውኑ በሩን ከፍተው ውጣልኝ አሏቸው። መውጣቱን ወጡ። ነገሩ ግን ከልባቸው አልወጣም። የመምህርነት ሙያ ግንባረ ቀናና የተማሩትን የተገነዘቡ ሰዎችን ማፍራት እንጂ ለደሞዝ ማግኛ ብቻ የሚፈጸም የግብር ይውጣ መሆን እንደሌለበት ስብሰባ ላይ ያደረጉት ንግግር ከልፈፋቸው አንዱ ተብሎ ቢወሰድም ያዳመጠ ህሊና ውስጥ መቀረጹ ግን አልቀረም። ደሴ ዙሪያ ከአንድ ወረዳ የሚገኝ አንደኛ ደረጃ ትምህርት ቤት እንዲፈርስ የተሰጠውን ትዕዛዝ በመቃወም ተማሪዎችን ሰብስበው ወረዳ ገዢ ዘንድ ላቤቱታ ሲሄዱ ያየ ሁሉ ይሄ ሰው ብሎ ብሎ በገዛ እጁ እጁን መስጠቱ ነው ያላል አልነበረም። ለፈረንጅ ላሞች ማርቢያነት አስበውት የነበረው መሬት በሌሉበት በግብረ ጠላ የተወረሰባቸው በጅሮን ድማን ትሴ ከሄዱበት መጥተው ከብዙ ዘመን ክርክር በኋላ ረቱ። አቶ ጌታሁን ስለ ትምህርት ገበታ ስለ እውቀትና ታዳጊ ትውልድ ሰፊ ድርሳን ቢያቀርቡም ለወረዳ ገዢው የወፍ ቋንቋ እንጂ ሌላም ሆኖ አልተሰማቸውም። ትምህርት ቤቱም ፍርስራሹ ላይ የእርሻ መኪና እስቲ እንዳዳበት ሳምንት አልፈጅም። ጌታሁን ፍቅረ ኢየሱስ እያደረ ከአይንና ከአፍ መግባታቸው ብቻ ሳይሆን ሹማምንት የሚሰነዝሩት አስተያየት ጓደኞቻቸውን ማራቅ ጀመረ። ከሁለቴም ሶስቴም ማስጠንቀቂያና ያና ግሳጽ የተሰጣቸው እሳቸው ግን እየጎላ ከመጣ መነጠላቸው ጋር እየታገሉ ከበፊቱ ማንነታቸው ላለመለወጥ መፍጨርጨራቸውን ቀጠሉ። በራስ አነሳሽነት የጀመሩት ተማሪዎችን ይዞ በየገጠሩ በመሄድ ቅዳሜና እሁድን ፊደል ማስቆጠር ከሀገሬው ምስጋና ሲያተርፍላቸው ከወረዳ አውራጃ ጽሕፈት ቤት ወታደር ተላከባቸው። ጫማቸውን ይጠቀጥቁ የነበሩት ሰው ድንገት የመጣውን ኃይል ማንነት ለመጠየቅ ማብራሪያ በመሻት ቃል ከሮ በተነሳ ውዝግብ እናት መሃከል እገባለሁ ሲሉ ሰደፍ ደረታቸውን ብሎ ምድጃ ሰርጥ አላቸው። ጌታሁንም በዚህ ሳቢያ ለአንድ ወር እንዲታሰሩ ሲደረግ የእናታቸው ሁኔታ እያደረ መባስና የፍሬው መውደቅ ሲያሳስባቸው እናት የጎድን አጥንታቸው ተሰብሮ ኑሮ ደም ተፍተው የልጃቸው ስም ከአፋቸው ሳይለይ እንዳረፉ ተሰማ። ጌታሁን ከስር ሲወጡ አይናቸውም አብሮ ደፍርሶ ወጣ። ከንግግራቸው መጠን ማለትን ጀመሩ። ከግብሩ ግን ይህ ነው የተባለ ለውጥ አይታይባቸውም ነበር። ፍሬውን በበለጠ ወደ ጉያቸው አስጠግተው በእርሱና በመምህርነታቸው ተጽናንተው ከቆዩበት ጀመሩ። የቅርብ ጓደኞቻቸው አብሮ መዋልንና መታየትን ፈርተው እንደሸሹ የሚያውራው ጥቂት አይደለም። ከትምህርት ቤቱ ቅጥር ግቢ የሚቀርቧቸው ተማሪዎችና ጥርጣሬ ላይ የማይወድቁ ሌሎች ሰራተኞች ብቻ ሆኑ። ለብቻው እንደደረቀ ግንድ ጌታውን ፍቅረ ኢየሱስ ተለይተው ይታዩ ጀመር። ሐዘናቸውን ከሐሳባቸው አሰናስለው በጽናት ለመኖር ሁሌ እንደማሉ ሲኖሩ የልባቸው መሃል ይንርና ጎልቶ ሲሰማ ፍሬው ምናልክ አባዬ? እኔን ነው ይላል። ከሐሳባቸው የባነኑት ሰው የለም፣ የለም፣ ወዲህ ነው፣ ከራሴ ጋር ነው በማለት ይመልሱለታል። በመንፈቁ ጌታውን ፍቅረ ኢየሱስ ቤት ደጃፍ ሬሳ ታይቶ ሀገር ግልብጥ ብሎ ይመለከታል። ከሥራ የተመለሱት መምህር አጀቡን አልፈው ቢጠጉት ካፈር የወጣ ሬሳ ተጋድሟል። የመንደሩ ውሾች ናቸው ፈልፍለው ያወጡት። አይ ሲያጋልጥ አየ ሰው ደም ሲል አንዱ፣ ሌላው ተመልካች ይሄንዬ ወዳጅ ዘመድ ጉዱን አልሰማም ይላል። ጌታሁን አፋቸውን ከፍተው ሬሳውን ሲመለከቱ አፋቸው እየገቡ የሚወጡትን ዝንቦች ለምን እንደማይከላከሉ እየተመለከተ ገረመው። በረቀቀ ሸር በግፍግፍ የተወነጀሉት ዶሮ አርቢው ጫማ ሰፊ መምህር ያለ ፍርድ 11 ወራት ከታሰሩ በኋላ በሁለት ሦስት ምስክሮችና በእብሪተኛ ዳኞች ኃይል 20 ዓመት ተፈርዶባቸው ወደ አዲስ አበባው ዓለም በቃኝ እንዲዘዋወሩ ተደረገ። የማወጣጫው ግርፋትና ቅጥቀጣ ያደረቃቸው ሰው ወደ ወህኒ መኪና ሲዘዋወሩ ፍሬውን ከአንድ ጎረቤታቸው ስር ተለጥፎ አዩት። የመጨረሻው ነበር። ጌታውን ፍቅረ ኢየሱስ ዓለም በቃኛ አሥራ ስምንት ዓመታት ታስረው ሲወጡ አዲስ አበባን እንደ ስደተኛ አዲስ መጥ እንጂ ጥንት እንደሚያውቀው ሰው ለማየት አልቻሉም። እኚህ ከስር መሰረታቸው የተነቀሉ በብዙ ጦር የተወጉ የግፍ ብካይ እግራቸው ወደ ወሰዳቸው ሲሄዱ ውለው ሲመሽ ማደሪያ ፍለጋ አንዱን ኩሊ ቢጠይቁ ተክለ ሃይማኖትን በጣቱ ጠቆመላቸው። ገብተው ወደቁ። የገቡበትን ትርምስ በመጠኑ ሊገነዘቡ የሚችል ትንሽ የሕሊና ጭላንጭል ቀርቷቸው ነበርና ከቀን ብዛት አንድ አጥር ጥግ በአንድ ዣንጥላ የተገጠመች ጠለላ በጅተው ጫማ መቀጥቀጥ ጀመሩ። ጫማ አሰሪውም በአጋጣሚው ለምን ይህንን ሙያ ብለው እንደያዙ ሲጠይቃቸው በቁስል ፈገግታ ጌታ ለመሆን ነው እንደ አስኮ ጫማ ማለትን ጀመሩ ይባላል። በዚሁም አስኮ ጌታሁን የሚለው ቅጥል ላያቸው ላይ እንደታተመ ቀረ። ጀንበር በጠለቀች የአስኮ ጌታውን ፊት እየተጨማተረ በንዴት ምራቁን በተፋ ቁጥር ፊቱን እየጠረገ እሳት ውስጥ እንደወደቀ ጉበት ያለፈውና የአሁኑ ስቃይ ወላፈን ሲገርፈው ኩምትርትር እያለ ሄደ። የቀረችው የአእምሮ ጭላንጭል ጨርሶ ከስማ ጨርቅ ጥሎ መሄድ የጀመረ ዕለት አንድ ከቶም ማይረሳ ነገር ተናገረ እየተባለ ይወራል። ይኸውም ታስፈሩኛላችሁ የሚል ነበር።